ቃሉን የምናገኘው ወንጌላዊው ከሰባ ሁለቱ አርድእት አንዱ የሆነው ሉቃስ የተባለው የወንጌል ጸሐፊ አስቀድሞ ሐኪም የነበረ የስጋ ሐኪም የነበረ ባለመድኃኒት የነበረ በኋላ ደግሞ የነፍስ ደዌ ላለባቸው ባለመድኃኒት ይሆን ዘንድ የተጠራ ሉቃስ ወይም ቀለዮጳ የተባለው ደቀ መዝሙር ነው። እንግዲህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌልን የጻፉት ከሐዋርያት ሁለቱ ከሰባ ሁለት አርድእት ደግሞ ሁለቱ ናቸው። ከሐዋርያት ወንጌላዊው ቅዱስ ማቴዎስ፣ ወንጌላዊው ቅዱስ ዮሐንስ። እነዚህ አስራ ሁለቱ ሐዋርያት ከምንላቸው ክርስቶስ ከመረጣቸው ዋነኞቹ ሁለቱ ናቸው። ቅዱስ ማርቆስና ቅዱስ ሉቃስ ደግሞ አርድዕት ከሚባሉት ሐዋርያቱን እንዲረዷቸው በሐዋርያት እግር ስር ተተክተው ወንጌልን ለዓለም እንዲሰብኩ ከተጠሩት ከሰባ ሁለቱ መካከል ሉቃስና ማነ ማርቆስ ወንጌል ጽፈዋል ማለት ነው። ስለዚህ አራቱ ወንጌላውያን እኒህ ናቸው። ታዲያ ከሌሎቹ ወንጌላውያን ቅዱስ ሉቃስ የኤማሆስ መንገደኞችን ታሪክ ጽፎልናል ማለት ነው። ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ መነሳት በኋላ ሞትን ድል አድርጎ መቃብርን ክፈቱልኝ፣ መግነዝ ፍቱልኝ ሳይል በሕቱም መቃብር እንዳለ ከመቃብሩ እንደወጣ ይህንን ትንሣኤ ያዩ ዘንድ ሌሊት ሴቶች ሂደው እንደነበር ሴቶቹም ሲፈልጉ በዚያ መቃብሩ ባዶ እንደሆነ አይተው አንዳንዶቹ ሴቶች ደግሞ እንደ ማርያም መግደላዊት ያሉት ደግሞ ክርስቶስ ተገልጦላቸው እንደተነሳ ሄዳችሁ ለወንድሞቼ ንገሯቸው ብሎ እንደላካቸው ሂደው ደግሞ ለቅዱስ ጴጥሮስና ለሌሎቹ ወንድሞች እንደተናገሩት እነ ቅዱስ ጴጥሮስ ደግሞ እየሮጡ መጥተው መቃብሩን ሲመለከቱ ከመግነዙና ከተደፋበት የሸዋ ክልል ከችንካሮቹ በቀር ያገኙት ምንም ነገር እንደሌለ መቃብሩ ባዶ እንደሆነ አይተው ይህንን ከሆነ በሳምንቱ ደግሞ ዳግማ ትንሣኤን አክብረን ከዚህ በኋላ እነዚህ ሁለቱ አርድእት ቀለዮጳና ሌላኛው መንገደኛ ወደ ኤማሆስ ከኢየሩሳሌም ተላኩ ይላል። ከየት ወደ የት ነው የተላኩት? ከኢየሩሳሌም ወደ ኤማሆስ ነው የተላኩት። ኤማሆስ የአስራ ሁለት ሰዓታት መንገድን የሚፈጅ ነበረ። ኢየሩሳሌም ከፍ ያለ ቦታ ነው። ኤማሆስ ደግሞ ራቅ ያለ የእስራኤል አንዱ ክፍል ነው። ትንሽ የገጠር መንደር ነው። ቀለዮጳ የተባለው ሉቃስና የጌታን ቅዱስ ስጋውን ከገነዙት አንዱ የሆነው የሌሊቱ ተማሪ። ሰባተኛው የአብይ ጾም ሳምንት ላይ የምናከብረው አንዱ ማን ይባላል? ሰባተኛው ሳምንት ማን ይባላል? ኒቆዲሞስ ይባላል። የሌሊቱ ተማሪ ኒቆዲሞስና ቀሌዮጳ የተባለው ሉቃስ ከኢየሩሳሌም መልእክት ይዘው ወደ ኤማሆስ ጉዳይ ሊፈጽሙ ጉዞ ጀመሩ። ከየት ወደየት? ከኢየሩሳሌም ወደ ኤማሆስ ማለት ነው። ታዲያ በዚያ በኤማሆስ ሳሉ ኤማሆስ ከኢየሩሳሌም ስድሳ ምዕራፍ ትርቅ ነበረ። ስንት ምዕራፍ ትርቃለች? ስንት ምዕራፍ ይርቃል? የስንት ሰዓት መንገድ ነው? በግር የአስራ ሁለት ሰዓት መንገድ ነው ማለት ነው። አስራ ሁለት ሰዓት የሚፈጅ ነው። እነዚህ ሁለት ደቀ መዛሙርት እየተጓዙ ያለ ፀሐይ አጠወለጋቸው በፀሐይ ጠውልገው ነበርና ያው የደከመ ሰው የሚያወራው የሚናገረው ባለማስተዋል ሊሆን ይችላል እነዚህ ሁለቱ ደቀ መዛሙርት ግን ርዕሳቸውን በደንብ አስተውሉ ስለ ክርስቶስ ህማምና መከራ ያወሩ ነበረ ስለማን ህማምና መከራ ስለ ክርስቶስ ህማምና መከራ እኔና እናንተ ከጓደኞቻችን ጋር ስንገናኝ ቤተ ክርስቲያን ስንመጣ፣ ወይም ደግሞ በዓለሙም መንገድ ወንዶቹም ሴቶቹም ሁላችንም በዓለም ውስጥ ስንኖር ከጓደኞቻችን ጋር ስንገናኝ ሻይቡና ስንል የምናወራቸው ርዕሰ ጉዳዮችን እያንዳንዳችን እናውቃለን። ይሄ ኒቆዲሞስና ቀሌዮጳ የተባለው ሉቃስ ግን የሚያወሩት እንግዳ የሆነ ትምህርትን ሲያስተምር የነበረ ሐዲስ ኪዳንን እያስተማረ ለእስራኤላውያን የሚቤዥን የሚያድነን ቤዛ የሚሆነን ንጉሥ ይህ ነው እያሉ ሕዝቡ ሁሉ የሰገዱለት ብርቱ የሆነ ነቢይና ከደጋጎቹ አንዱ የሆነ ጻድቅ፣ ደግ ሰውን ዓለም በግፍ ገድላው እንዴት ይሄ ተፈጸመበት እያሉ ስለ መከራው ስለ ህማሙ ያስቡ ነበረ። ስለምኑ ያስቡ ነበር? እኔና እናንተ ስለማን ነው የምናስበው? ስለማን ነው የምንነጋገረው? ርዕሰ ጉዳያችን ምን ይሆን? ሉቃስና ኒቆዲሞስ ግን እንዴት ያለ በእስራኤል ምድር የሰው ልጆች ሁሉ ተስፋ ያደረጉት እስራኤል ዘስጋንም እስራኤል ዘነፍስንም የሚቤዣቸው እንደሆነ እናምናለን። ይህንን ግን ገደሉብን አሉ። በእርግጥ ለክርስቶስ ገደሉት አይባልም። ነፍሱን በፈቃዱ አሳልፎ ምን አለ ሰጠ ነው። ምክንያቱም ለፍጡር ገደሉት ይባላል። ለክርስቶስ ግን ነፍሱን ያለ እርሱ ፈቃድ አይሁድ እጃቸውን አልጫኑበትም። ጊዜ ገና ነው ይላቸው ነበረ። ብዙ ጊዜ ሊገድሉት ይፈልጉ ነበረ። ነገር ግን ተመልከቱ፣ ዓለም የምትፈልገው መልካም ስራ ለምን ሰራህ ብላ መልካም ስራውን ለማጥፋት ነው። ምክንያቱም ዓለም የክፋት መገለጫ የሞላባት ስለሆነች ነው። ዓለም የምትፈልገው ክፉ ስራን ነው። እኔና እናንተ እንዲቁጭ ብሎ ወንጌል እንድንማር ዓለም አትፈልግም። እኔና እናንተ በንስሐ ተመልሰን ከክርስቶስ ጋር እንድንታረቅ ዓለም አትፈልግም። እኔና እናንተ እግዚአብሔር አምላካችንን ቅዱሳን እሱ ያከበራቸውን እንድናከብራቸው ዓለም አትፈልግም። መጽሐፍ ቅዱሶቻችን የሆኑትን ቅዱሳንን እኛ እንድናከብራቸው ዓለም አትልም አትፈልግም ምክንያቱም እነሱ በሄዱበት አሰረፍኖት ተከትለን ሰማያዊውን መንግስት እንድንወርስ ስለሚያበቁን። ዓለም ደግሞ የዲያብሎስ ናትና ይዘዋት ወዴት መሄድ ይፈልጋሉ? ወደ ገሃነም። ስለዚህ በዓለምና በክርስቶስ መካከል ያለው ልዩነት ተመልከቱ። ክርስቶስ የእግዚአብሔርን መንግስት እንድንወርስ መንግስተ ሰማይ አቀርባለችና ምን በሉ አለ? ምን በሉ የእሱን መንግስት እንድንወርስ ከኃጢአት ተመለሱ ንስሃ ግቡ ብሎናል። ስጋዬን ብሉ ደሜን ምንበሉ በሉ ጠጡ ብሎናል። ዓለም ደግሞ በወጣትነት ዘመናችን ትፈልገናለ፣ በሕፃነታችን ትፈልገናለ፣ በእርጅና ዘመን ትፈልገናለ። መጨረሻ ግን አላምጣ ምን ትለናለች? ትተፋናለች። ክርስቶስ ግን እስከ መጨረሻዋ ሕቅታችን ድረስ ይታገሰናል። ስለዚህ እነዚህ ሉቃስና ቀሌዮጳ ስለ ክርስቶስ ሉቃስና ኒቆዲሞስ ማለቴ ነው። ስለ ክርስቶስ ሕማምና መከራ ነው እያወሩ የሄዱት። ታዲያ ጠውልገው ነበርና ርዕሰ ጉዳያቸው ክርስቶስ ነበርና ስለ ስሙ እያወሩ ስለደረሰበት ግፍ መልካም በመስራቱ ዓለም ግን ክፋትን እንደከፈለችው እነሱ እየደነቃቸው ሕማምና መከራውን እያሰቡ ሲሄዱ በመካከላቸው እንደ እንግዳ ሆኖ ተገኘ። እንደምን ሆኖ ተገኘ? እንደምን ሆኖ ዛሬም እግዚአብሔር በመካከላችን ይገኝልን። እግዚአብሔር ሁልጊዜ በመካከላችን አለ። አማኑኤል ስንል እግዚአብሔር ከማን ጋር ማለት ነው? ከኛ ጋር ማለት ነው። እግዚአብሔር ከእኛ ጋር ማለት ነው። ስለዚህ በመካከላቸው እንደ እንግዳ ሆኖ መጣና፣ እየተወለጋችሁ እርስ በርሳችሁ የምታወሩት ርዕሰ ጉዳይ ምንድን ነው አለ። ይሄ ሁላችሁ ክርስቲያኖች፣ እኔና እናንተ ብንሆን ወሬ እየተወራ ድንገት ከደረስን በዛ ላይ ቤንዚን ነው የምናርከፈክፈው። ለምሳሌ ሊታረቁ የነበሩትን የሚያጣላ ወሬኛ የለም። ደህና ሊታረቁ እኮ ጨርሰዋል። መጥቶ ነገር የሚያበላሽ እኮ ሞልቷል። ርዕሰ ጉዳዩ ሳይገባው ማለት ነው። አንዳንድ ሰው ወሬ ከመውደዱ የተነሳ ባጃጅ ውስጥ እንኳን ሁለት ወንድማማቾች እያወሩ ገና ጭንቅላቱ ገብቶ እግሩ መሬት ላይ እያለ አሁን ባወራችሁን ላይ ብሎ ይጀምራል። የወሬ ሱስ አለብን የለብንም? እህቶች የለብንም? ቤተ ክርስቲያን ስትመጡ እኮ ከወንጌሉ ይልቅ ነጠላ እንዲሸፈን ብላችሁ ጎዳንችዬ እንደው እንትና እንዴት አደረገችው አይደለም ምትሉት? ያው ይሄ እኮ ይታወቃል። ትንሽ ትንሽ ወንድሞች እንደው ይሻላሉ። በተለይ እናንተ ጋር ነጠላ ሸፈንፈን ስለምትሉ ማን ምን እንደሚያወራ ብዙ ሰው ለዛ ነው እዛ ጥላ ውስጥ ጭምር የሚቀመጠው። ይችን ነው በቃ እንቶ ፈንቶ አውርቶ ብዙ ሰው የመጣበትን አላማ ስቶት ነው የሚሄደው ቤተ ክርስቲያን መጥቶ። ቤተ ክርስቲያን የሚመጣው ለሶስት ነገር ነው። አንደኛው ለጸሎት ነው። ለምንድን ነው እ ለጸሎት ነው ብዙ ሰው ግን እግረ መንገዱን ይመጣና እንደው ቁጭ ብሎ ጊዜ አሳልፎ ነፋስ ተቀብሎ ይሄዳል። አንድ አቡነ ዘበሰማያት እኮ ትልቅ ጸሎት ነው። ኧረ አስተውሉ፣ ከበሩ ስትገቡ ጀምሮ ከማማተባቹ ጀምሮ አስተውሉ። ለምንድን ነው? በሩ ላይ ይህች የእግዚአብሔር ደጅናት ለዘላለም ማረፊያ ተሆነ ይዘንድ መርጫታለሁ ተብሎ ይጻፋል። አደለ ውጭ ላይ አደለም እንዴ? ታዲያ እንደው ሰው ወደ ደጅ ወደ ቤት ሲገባ እኳ እንኳኩቶ ነው አደለ የሚገባው። ስለዚህ ጸሎት ነው ቤተ ክርስቲያን የሚመጣው፣ የመጀመሪያው ለጸሎት ነው። ሁለተኛ ሰው ቤተ ክርስቲያን የሚመጣበት ምክንያት ለትምህርት ነው። ለምንድን ነው እዚች ላይ ነው ችግሩ። አይደለም ጸሎትማ፣ ብዙ መዝገበ ጸሎት ይዘው በዚህ የሚያነበንቡ ሞልተዋል። ከዛ አልፈው ደግሞ ትምህርት እየተሰጠ እዚያው ደምረትም ለታይታ ደግሞ የሚጸልዩ አሉ። ይኸውላችሁ ምእመናን? አውደ ምሕረት አካባቢ የግል ጸሎት አይፈቀድም። እየሰማችሁኝ እ ቅዳሴ ላይ የምንጸልይ እኮ ይኮነንኛ። የቅዳሴውን ጸሎት ትተን የግል ጸሎት የሚያነበን ደግሞ የለም። የግል ጸሎት ብትችሉ እቤታችሁ አድርጋችሁ ነው። ካልቻላችሁ ደግሞ የቤተ ክርስቲያን የማህበሩ ጸሎት ከመጀመሩ በፊት ወይም ደግሞ ከተጀመረ በኋላ ቅዳሴ ሊያልቅ ድርገት አለ አደለ ድርገት ካበቃ በኋላ ከዛ በኋላ የግል ጸሎታችሁን ከመስዋዕቱ ጋር አብሮ እንዲያርግ ማለት ነው። አለበለዚያ በቅዳሴ ሰዓት ግን የግል ጸሎት ምን አይባልም፣ አይፈቀድም። ስለዚህ ለጸሎት ለትምህርት ቤተ ክርስቲያን ይመጣል። ብዙ ሰው ግን ያው ትምህርት ሲጀመር ሰይጣን ነው ሹልክ ሹልክ ሹልክ የሚለው ወንጌልም አይሰማው። ብዙ ሰው ትምህርት ላይ ክፍተት ያለብን ትምህርት ሲጀመር እየተጨበጨበኮ ነይነይም የማርያም ሲባል እኮ ክብ ሰርቶ አረ ጠጋ በሉ እየተባለ አውደ ምረቱ ጠቧል፣ እስቲ ወደዛ ሂዱ እየተባለ ሲከለከል የነበረ ምእመን ትምህርት ሲጀመር ቀንዷን እንደተመታች ላም ሹልክ አይደለ? ይሄ ልማዳችን ሊቀር ይገባል ማለት ነው። ስለዚህ ለትምህርት ነው ቤተ ክርስቲያን የሚመጣው። ሶስተኛ ቤተ ክርስቲያን የሚመጣው ሶስተኛ ቤተ ክርስቲያን የሚመጣው ለምንድን ነው ምስጢራትን ለመሳተፍ ነው ለጸሎት ለትምህርትና ለአገልግሎት ነው ቁጭ ብሎ መማር አገልግሎት ነው አገልጋይ የምንመስላችሁ እኛ ብቻ ነን አደለም ነው አደለም እዚህ የሚቆሙት የሚያስተምሩት በዚህ የሚቀድሱት ናቸው አገልጋይ የሚመስሉት እግዚአብሔር ቤት የመጣ በሙሉ ሁሉም ምንድን ነው ሁሉም ምንድን ነው አገልጋይ ነው። ድርሻው ነው የሚለያየው። ካህኑ የራሱ ድርሻ አለው። ዲያቆኑ የራሱ ድርሻ አለው። ምእመናን የራሳችሁ ድርሻ አላችሁ። ስለዚህ ለአገልግሎት ነው ቤተ ክርስቲያን የሚመጣው። ስናድግ ነው፣ በትምህርቱ ስናድግ በጸሎቱ ስንበረታ ነው አገልግሎቱ የሚገባል። ታዲያ እነዚህ የኤማሆስ መንገደኞች በመካከላቸው መጣና እንደው ስለምንድን ነው ርዕሰ ጉዳዩ አላቸው የምታወሩ ሲላቸው ዞር አለና አንደኛው እንዴ እንግዳ ነህ እንዴ ላገሩ አለው። አንተ በውኑ በኢየሩሳሌም በዚህ ሶስት ቀን የተፈጸመውን ዓለም ሁሉ የሰማው በዙሪያው በእስራኤል ዙሪያ የሚገኙት ሶሪያ እንዲሁም እስከ ግሪክ አህዛብም ሕዝብም የሰማው የክርስቶስን መከራ አንተ የቱነህ ነው ሳት ሰማይ የቀረኸው አሉት። ማንን ነው እንደዚህ የሚሉት? ማንን ነው የሚሉት ራሱን የመከራውን ባለቤት አንዳንድ ጊዜ እኔና እናንተን ቤተ ክርስቲያን መተን እግዚአብሔር የሚያውቀውን ነገር ለራሱ የምንነግረው እኳለ የለም እግዚአብሔር የሚያስፈልገንን ያውቃል አያውቅም ያውቃል አይደል ግን ደግሞ መጠየቅ አለብን ምክንያቱም ነፃ ፈቃድ ስላለን ስለዚህ ለራሱ እንዴት አታቅም? እኛኮ ደግ የነበረውን ብርቱ ነቢይ የነበረውን ነቢይ ብቻ አይደለም እየሰማቸው ነው አይደል? ነቢይ ሲል አዋቂ የነበረ ለማለት ነው። ኃላፊውን የአሁኑንና የወደፊቱን የሚያውቅ እርሱን ገደሉት አሉ። ነቢይ ብቻ ሳይሆን የነቢያት ምንድን ነው? የነቢያት ምንድን ነው? አምላክ ነው እርሱ። ነቢይ ብቻ ሳይሆን የነቢያት ምንድን ነው? ምንድን ነው? አምላክ ነው። ስለዚህ እግዚአብሔር እውቀት የባህሪው ነው። ነቢያት ደግሞ ከእግዚአብሔር የባህሪ እውቀት በጸጋ ተካፍለውን የጸጋ ነው የነቢያት። ስለዚህ ብርቱ ነቢይ ነበር አሉ ይውላቸው አላስተዋሉም ነበር። ምን አላሉም ነበር። እኔና እናንተም እኮ ጸሎት መጽሐፉን ገልጠነው አፍ እያነበነበ፣ ልብ ግን ቤት ሂዶ ጓዝ ያሰናዳል። አፋችን እኮ አስራ አምስት ገጽ ሂዷል። እየጸለየ ነው አፍ እያነበነበ ነው። ልባችን ግን የለም። አለ አንዳንዱ መቋሚያ ይዞ ቅዳሴም ላይ ካህኑ ሲያዜም ይቀበላል። ልቡ ግን የለም። በማስተዋል ነው። ልባችሁን ክፈቱ እያለ ዲያቆኑ ይናገራል። ህሊና ልብክሙ አይደለም። ስለዚህ ብነሃ በእግዚአብሔር እኛስ ወደ ማን ወደ ማን ስለዚህ ወደ ሰማይ ቀና ቀና በሉ። ዲያቆኑም በየጸሎቱ መሀል ተንሥኡ ለጸሎት የሚለው ያንቀላፋ ሰው ሊኖር ስለሚችል ነው። በቁሙ እኮ አይደለም፣ ልቡ ሌላ ቦታ የሄደ ካለ ተመለሱ፣ አስተውሉ ማለቱ ነው። ስለዚህ እነዚህ ሁለቱ ግን አላስተዋሉም ነበር። ምንድነው ነው ያላስተዋሉት ሲባል ምንድነው ያላስተዋሉት መጻሕፍት የተናገሩትንና ክርስቶስ ራሱ የተናገረውን ምን አላሉም? አላስተዋሉም። ዛሬም በሀገራችን ላይ በዓለም ላይ በቤተ ክርስቲያን ላይ እየተደረገ ያለውን በሙሉ ብዙዎቻችን እናስተውል ይሆን? እያስተዋላችሁ ነው? በተቀደሰው ስፍራ የጥፋት እርኩሰት ብትመለከቱ እንኳን አንባቢው ያስተውል ነው የሚለው ማን ያስተውል? ማን ያስተውል? አንባቢው ያስተውል ነው።